ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ እና አነጋጋሪ በሆነ መረጃ ተገናኝተናል ይህ አዲስ መረጃ ደግሞ በርካታ አለማትን በሚባል ደረጃ ያስደነገጠ ነው ምክንያቱም ይህ መረጃ ሁሉ አለም ላይ ደርሷል እንግዲህ ባልተጠበቀ መልኩ በተለይ ደግሞ ማህበራዊ ሚዲያን የተመለከተ ነው። በጣም ከፍተኛ ደንጋጤን እየፈጠረ ሆኗል ማለት ነው። ይህ መረጃ እንግዲህ እኛንም ይመለከታል። ሰይጣን አምላኪዎች ልጄን በማህበራዊ ሚዲያ ጠመዷት፣ እንዳላደናት ደግሞ አቅመ ቢስ ሆንኩኝ። ቢቢሲን ጨምሮ በጣም በርካታ የዓለማችን ግዙፍ ሚዲያዎች ይህን ነገር እየተቀባበሉት ነው። ለመሆኑ ምን ተፈጠረ የሚለውን በደንብ ከእናንተ ጋር ልንፈትሸው ወድናል። አብራችሁን ስለምትሆኑ ኮዲዮ እናመሰግናለን። ሮማን ጸጋይ ነኝ። ላይክ ኮሜንት፣ ሼር እንደተለመደው እያደረጋችው አብራችሁን ቆዩ። ሰናይ ቆይታ ያውረላችሁ። በነገራችን ላይ ጽሁፉ በጣም ሊረብሽ ስለሚችል ማለት እንደዚህ አይነት ከበደሉ መረጃዎች ለመስማት ፍርሃት ያለባችሁ ወይ ደግሞ እድሜያችሁም ከ18 ዓመት በታችሁ የሆናችሁ ከሆናችሁ ባትሰሙት ጥሩ ነው ለማለት እንወዳለን። የ14 ዓመቷ ታዳጊ ከእድሜ ኩዮቿ ጋር በበይነ መረብ ስታወራ እናቷ አንብዛም አላሰሰባትም ነበርም። ከሳምንት በኋላ ግን የታዳጊዋ ባህሪ ተለወጠም። ለዚህ ጽሑፍ ስንል ክርስቲና የምንላት እናት ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድንን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል አራት ታዳጊዎች ተይዘዋል። በዩናይትድ ኪንግደም ዩኬ፣ ምዕራብ ሰሴክስ የሚኖረው ካሜሩን ፊንገን የስድስት ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲያነጋግሩ የክርስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን እንድትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ ራሳቸውን እንዲጎዱ ወይም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። የወሎ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክርስቲና እንደምትለው አንድ የዚህ ቡድን አባል ልጄን አሳምኖ የቡድኑ አባል አድርጓታል። እናቴ በደረጃ አራት ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያህል የጎዳይ ነገር የለም ትላለች። ክርስቲናም በካንሰር የተያዘ ሰው የተንገላታ ከሚሞተው የባስ ልጄ ተሰቃይ ነበርም። ነገር ግን ልጄን 764 ከተባለው ሰይጣን አምላኪ ያደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጄ ሰይጣን አምላኪዎች ብሎክ እንድታደርጋቸው ወይም ማወራት እንድታቆም እናት ሞት ወት አላቆመችም። ሆኖም ልጇን ማሳመን ቀላል አልሆነም። አጠቃላይ እንቅስቃሴዋ ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ማንም እና ምንም እንዳልሆነች እንዲሰማት አድርገው ነበር ትላለች። ከዚህ አደገኛ ቡድን ልጄን ለማላቀቅ ብዙ ጥረትና ድካም በኋላ በስተመጨረሻ ተሳካላት። ክርስቲና እና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ነው። ልጅ የመመገብ እና መተኛት አቁማ ነበረ። እንደ እናት ብቻዬን እንደሆንኩኝ ተሰማኝ። አቅመ ቢስነት እና ተስፋ ቢስነት ተሰማኝ፣ ስትል ያሳለፈችውን ጊዜ ታስታውሳለች። የዩኬ ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖች በበይነ መረብ አለም አቀፍ ያሉ ስጋቶች ሲል ይገልጻቸዋል በበይነመረብ መረብ ህጻናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድስ እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ። የሚፈጽሙት ወንጀል በቂ ትኩረት አልተሰጠውም። ተጎጂዎቹን ማናገር ቀላል አይደለም፣ ተጎጂ መሆናቸውንም አያምኑም። በተለይ ሴት ታዳጊዎች ተጋላጭ ናቸው ይላሉ መርማሪው። ኢንተርኔትና ማህበራዊ ሚዲያ በተስፋፋበት በዚህ ዘመን ወላጆች ልጆቻቸውን በይነመረብ መረብ ላይ ምን እንደሚሰሩ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪው ይመክራሉ። ለእነዚህ የልጆች በይነመረብ የሚያነሳሷቸው ነገሮችን መገደብና ቁጥጥር ማድረግ የሚቻልባቸው መንገዶች አሉ። የ14 ዓመቷ ሞሊ ረስል በማኅበራዊ ሚዲያ የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮስ ፋውንዴሽን መስራች አንዱ በሮስ 764 የተባለውን ቡድን እየተስፋፋ መምጣቱ ያሰቃቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ነው። ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ ነው የሚንቀሳቀሱት ይላሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች መሆናቸውን ያስረዳሉ። 764 የተጀመረው በአውሮፓውያኑ 2020 ነው። አሜሪካዊው ብራድሊ ካንዴድ በ15 ዓመቱ ነበር ቡድኑን የጀመረው። ይህ የሰይጣን አምላኪ ስብስብ መለያ ያደረገው የቴክሳስ ግዛት የፖስታ አድራሻ ቁጥርን እንደሆነ ይታመናል። ዓለም አቀፍ ንቅናቄን የሚያደርጉ ቀኝ ዘመም ቡድኖች ጥጥያ መሆኑን ፖሊስ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊስ ይገልጻቸዋል። ካሜሮን ፊንገን ቡድኑን የተቀላቀለው በ18 ዓመቶ ነበርም። በፖሊስ ከተያዘ በኋላ በሰጠው ቃል ቡድኑ ጥቁሮችንና የአእምሮ ሕመም ያለባቸውን ሰዎች ይበዘብዛል ብሏል። ራስን ማጥፋት በማበረታታት የሽብር ጥቃትን ለማድረስ የሚውል ጽሑፍ በማጋራትና የሕፃናትን ዕርቃን ምስር በመለጠፍ ጥፋተኛ መሆኑን አምኗል። ተፈጸመው ወንጀል ጥፋተኛነቱ ተረጋግጦ እስራት ሲፈረድበት አቃቤ ህግ፣ ለማህበረሰብ ትልቅ አደጋ ነው ብሎ ነበርም። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህም ቡድኖች ከፍተኛ ስጋት አላቸው ብሏል። ከአውሮፓውያኑ 2009 ጀምሮ በተለያዩ የሀገሪቱ ከተሞች የጸረ ሽብር ቡድን እንቅስቃሴን ያደረገ ነበረም። የተቋሙ ኃላፊ፣ ምርማሪ ፖሊስ ክሌር ፊንሊ የካሜሩን ፊንገን መታሰር እነዚህም ቡድኖች በቅርበት ለመከታተል በር ከፍቷል ይላሉ። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄው አካል ነው። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ይላሉ። አምና የአሜሪካ ሀገር ውስጥ የወንጀል መርማሪ ተቋም ኤፍቢአይ 764 ቡድን የተለያዩ ወንጀሎችን በሰለባዎች ላይ እንደሚፈጽም ማስጠንቀቂያ አውጥቷል። ከነዚህ ውስጥም ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ ወይ ራሳቸውን ሲያጠፉ አሊያም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ያደርጋሉ ብሏል። ኤፍቢአይ ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራ ከስቷል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ሕጻናትን በመበዝበዝ በእገታና በግድያ በስምንት አገራት ተከሰዋል። የካሜሮን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታ ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብለዋል። ሰዎችን በመበዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋትን ይፈጥራሉ። ለመዝናናት ብለው 764 ቡድንን የተቀላቀሉ ሰዎች በስተመጨረሻ ወደ አክራሪነት ተለውጠዋል ሲሉም አክለዋል። ይህ ከላይ ያስደመጥናችሁ መረጃ የቢቢሲ ነው። ውድ ቤተሰቦቻችን እኛ ደግሞ ፈትሻን የደረስንበትን እንነግራችኋለን። እንዴት ተጀመረ? አላማቸው ምንድን ነው? መጀመሪያስ ይሄ ቡድን ለምን ተመሰረተ? እንደገናስ ደግሞ በሰው ስቃይ በሰው እንግልት የሚረኩት ስለምንድን ነው? እኛ ሀገርን ጨምሮ ደግሞ መላው አለም በሚባል ደረጃ በጣም ከፍተኛ ስጋት ውስጥ ነው ያሉትና ይሄ ሁሉ ለምንድን ነው የተፈጠረው? መለያቸው ሰባት ስድስት አራት ስለምን ሆነ የሚለውን ነው የምንፈትሸው ማለት ነው በጣም ከባ ጓድ ነው። እንግዲህ አሁን የተነሱበት አላማ ሰባ ስድሳ አራት በበይነ መረብ ላይ የሚንቀሳቀስ አለም አቀፍ የሰይጣን አምላኪ ቡድን ነው። ይህ ቡድን በተለይ ደግሞ በዲስኮርድ፣ ቴሌግራም እና ሌሎች የጨለማ ዌብሳይቶች ዳርክ ዌብ መድረኮች ላይ ነው የሚሰሩት ማለት ነው። መለያቸው ሰባ ስድሳ አራት ነው ቁጥራቸው። የሰይጣን ምልክቶች ፔንታግራም፣ የተገለበጠ መስቀል፣ የቀንድ ምልክት በተለይ ደግሞ ቀይና ጥቁር ቀለም በተደጋጋሚ ይጠቀማሉ። የተጀመረው የሰባ ስድሳ አራት ቡድን በይፋ የተመዘገበው ሁለት ሺ ሀያ መጨረሻ ነው። የመጀመሪያው መሪ ራድሬ ቪሊያም ሃሚልተን ይባላል። በአሜሪካ ቴክሳስ ውስጥ ነው የሚኖረው። በ201 ተይዞ የልጆች ወሲብ ብዝበዛ ቪዲዮ በማሰራጨት ተከሷል። ከዚያ በኋላ ቡድኑ ተበታትኖ በተለያዩ አገሮች ተሰራጨ ማለት ነው። በመጀመሪያ የሰይጣን አምልኮ ብለው ነው የጀመሩት። ቀስ በቀስ የጭካኔ ቪዲዮ ማሰራጨት፣ የልጆችን ብዝበዛ ማለት ወሲባዊ ነገር የሆኑ ራስን መጉዳት ደግሞ እነሱ ላይቭ ላይ ሲጎዱ ማየት ተግባራቸው ተለወጠ። ያው ይሄ የሰይጣን ዓላማ ነው ሲጀመርም ማለት ነው። እና የሰይጣንን አምልኮ ልክ እንደ ሰይጣን ነጻነት፣ ሰይጣን ነፃነት ይሰጣል ብለው ነው የሚያስቡት። የጭካኔ ቪዲዮ ያሰራ ሉ ይሄ ጭካኔ ቪዲዮቸው ደግሞ የእንስሳ ግድያ፣ የሰው ጉዳት፣ የልጆች ብዝበዛ ቪዲዮዎችን እየሰሩ ያሰራጫሉ። አዲስ አባላትን ያሰቃያሉ። ለምሳሌ አዲስ አባል ለመሆን የግዴታ ተግባር ስለሚያስፈልግ ራስን በራስ መጉዳት እስኪ ራስን ጎርተህ አሳየን ነው የሚሉት። ከፍተኛ የሆነ የገንዘብ ትርፍ እንዳለውም ይነገራል። ቪዲዮዎችን በዲስኮርድ ሰርቨሮች ውስጥ በተለያየ ዋጋ ይሸጣሉ። እንግዲህ መድኃኔ ለምንደው ይቅር ካላለን ምድራችን እንዴት እንደ ከረፋች እያያችሁ ነው። በጣም በጭካኔ ውስጥ ናት ያለችው። ከትላንት ከትላንት በስቲያም ያው ምድራችን በአንበሳ መንጋጋ ውስጥ እንደገባች እያነሳን ነበር። ይሄ እንግዲህ የሰው ልጅ ምን ያህል ጨካኝ፣ ምን ያህል አረመኔ፣ ምን ያህል የዘቀጠ ማንነት እንዳለን፣ ምን ያህል ከሰው ልጅ ሞራል እንደወረደን የሚያሳይ ነው እና፣ በተለይ ደግሞ ይሄ ቡድን በጣም የሚገርመው ነገር የስነ ልቦና ታማሚ የሆኑ ያው ያለባቸውን ወጣቶች ላይ በጣም ታርጌት ያደርጋሉ ማለት ነው። ለምሳሌ የተጨነቁም ሊሆኑ ይችላሉ። በትሮማ ውስጥ ያሉ፣ ዲፕሬሽን ውስጥ የገቡ ሰዎች ላይ በጣም ትኩረት አድርገው ይሰራሉ ማለት ነው። አባሎቻቸው በጣም ይዝታሉ፣ ያስፈራራሉ። አንድ ወደ እነሱ አባል ሆናችሁ ከገባችሁ ብዙ ቪዲዮዎች ስለሚይዙባችሁ በነዛ ቪዲዮዎች የተነሳ ብዙ ጥቃት ነው የሚያደርሱት ማለት ነው። ከዛ እኛ የሰይጣን ቤተሰብ ነን ብለው ያስ ተምራሉ አባላቱን በቪዲዮ ማሰራጨት ይገበያያሉ ማለት ነው። ለምሳሌ አንድን ሰው ቪዲዮ ይወስዱና ያንን ነገር በገንዘብ ይሸጡታል ወይም ደግሞ ቪዲዮን የላከውን ሰው እንደገና ገንዘብ እንዲያመጣ ያደርጉታል ማለት ነው እና ሌሎችን በማሰቃየት የሚረኩ ናቸው። የሚገርመው ደግሞ በጣም ሕጻናት እንደሆኑ ይነገራል እዛ አባል የሆኑት ማለት ነው። አሜሪካ በ2023 ከ30 በላይ አባላት እንደተያዙ ነው የሚነገረው። ካናዳ የ13 ዓመት ልጅ በ764 ኤፍቢአይ ጣልቃ ገብነት ከአስር በላይ ሰርቨሮች ተዘግተዋል ማለት ነው። እንግዲህ ወላጆች የልጆችን ዲስኮርድ፣ ቴሌግራም በመጠቀም እየተከታተሉ ሊያዩ ይገባል። ወጣቶች 764 ወይ ደግሞ የሰይጣን ምልክት ካዩ ወዲያውኑ መራቅ እንዳለባቸው ለልጆቻችሁ፣ በደንብ ስልክ በተለይ የሰጣችሁ ቤተሰቦች በጣም ነው መከታተል ያለባቸው። ልጆቻችሁን ማጣት ምን ማለት እንደሆነ እንግዲህ ልናንተ አንናገርም። ይህ ቡድን እጅግ በጣም አደገኛ የሆነ እንቅስቃሴ እያደረገ በመላው ዓለም በሚባል ደረጃ ተሰራጭቷል። እጃችን ባለው ስልክ ሀገራችን ውስጥ ነው አብረውን የሚኖሩት እንደማለት ነው። ስለዚህ እንግዲህ እግዚአብሔር ካረዳን በስተቀር አለማችን ምን ላይ እንዳለች እያያችሁ ነው። በጣም በርካቶችን አስደንግጧል። ይሄ ጉዳይ ህጻናትን ብቻ ሳይሆን ወጣቶችንም ትኩረት እያደረገ ነው ማለት ነው። እኛ ስንት ታሪክ አንብበናል፣ ስንት ነገር እናውቃለን። ብዙ መጥፎ የተባሉ ድርጊቶች ምድራችን ላይ ተደርገው አልፈዋልና ይህ ዘመን ግን በጣም በጣም የረከሰ የሰው ልጅ ስነ ልቦና የተመታበት ከሞራሉ የወረደበት ዘመን እንደሆነ ለኔ የሚሰማኝ ያለፉትን ዘመናት ባንኖራቸውም መቼስ በአፍም ማለት በተረትም ወይም ደግሞ በመጽሐፍም ተጽፎ በጣም ብዙ ነገር እናውቃለን። ብዙ ነውሮች ተሰርተዋል፣ እዚህ ምድር ላይ ብዙ መጥፎ ነገሮች ተሰርተዋል። በተለይ ደግሞ እንደዚህ እንዳለንበት ጊዜ ግን እኔ እንደዚህ አይነት የከፋ ነገር ውስጥ ገብተናል ብዬን አላስብም። ምክንያቱም ስለ ሰይጣን አምልኮ እየተከራከሩ በቃ ነጻነታችን ነው ሰይጣን ብለው የሚያመልኩ ሰዎች እንዲህ በገሃድ መምጣታቸው፣ ወጣት መሆናቸው፣ ህጻናት መሆናቸው ህጻናትና ወጣት ላይ ትኩረት ማድረጉ እንግዲህ ለሰይጣን ቤተ መቅደስ መስራት ሰይጣን ቴምፕል የሚያትት አንድ ዘጋቢ ፊልምም የሚለው ይህንን ነው። ስሙ ይመሳሰል እንጂ በ96 እንደ አውሮፓውያን የዘመን ቀመር ከተመሰረተው የሰይጣን ቤት አምልኮ ጋር ምንም ልዩነት አለው ብዬን ያላስብም እና የእነሱ ደግሞ ምንድን ነው አሁን ለምሳሌ የሰይጣንን ግብሩን ነው የሚያደርጉት። የሰይጣን ግብር ደግሞ የሰው ነብስ መገበር ነው፣ የሰው ደም መጠጣት ነው። አለባበሳቸው ራሱ ይቀፋል ማለት ነው። ከዛ የክርስቶስ የሆኑ እቃዎችን እንደ መስቀል አይነት፣ ሌሎችም ነገሮችን ቅዱሱ ጽዋ አይነት ነገሮችን መጠቀምና ማርከስ ነው። እርግጥም እግዚአብሔርን ማንም ችሎ ያንን ሊያደርግ አይችልም። ግን የሚሄዱበት ርቀት በጣም የመጨረሻ ነው የሚያስጠሉትና ሀሳባችን እምነታችን ሩህሩህነታችንን ልታበረታቱ ይገባል ነው ብለው የሚሉት እንግዲህ የሰው ነብስ መገበር ነው የነሱ ሩህሩህነት ወንድ ለወንድ መጋባት ነው የሰው ልጅ ራስህን ቁረጥ ራስህን ግደል ብሎ ላይፍ መቅረጽ ነው ሩህሩህነት እኔ ምንም እየገባኝ አይደለም አለማችን ላይ አሁን የተንሰራፈው እንዲሁም ደግሞ ሰይጣን እያንዳንዱ ሰው ላይ ምን እየሰራ እንዳለ አለም ምን ያህል እጇን ብትሰጥ ነው ለዲያብሎስ እንደዚህ መጫወቻ ነውና ልጆቻችን በወጡ በገቡ ቁጥር በጣም እየሰጋን ያለ ነውና ሰይጣንን እናምስግን ሰይጣንን እናምልክ በ በሚል ርዕስም በፔኒሊያ የተሰራ አንድ ዘጋቢ ፊልም አለ። የቤተ እምነቱን ሀሳብ የሚደግፉ ነበሩ አማኞች ክርስትና የአሜሪካዊን ግላዊ ህይወትስ በእጅጉ ጣልቃ እንደማይገባም በዚህ በሰይጣን አምላኪዎችም ጣልቃ አትግቡ ነው እያሉ ያሉት ማለት ነው። እና አስርቱ ትእዛዛትን ለራሳቸው ቀይረውታል። እንደውም ሰሞኑን አንድ የወጣ መረጃ እያየውኝ ነበር። አስርቱ ትእዛዛት አክላሆማ ከተማ ላይ ሀውልት እንደተሰራ ሁላ ለእኛም የሰይጣን አምሳያ ሀውልት በትልቁ የምናቆምበት ስፍራ ይሰጠን እያሉ የተከራከሩ እየተከራከሩ ነበረ። ትግላችን የሃይማኖት እኩልነት እንዲሰፍን ነው። ማህበራዊ ሚዲያ ፍትህና ሰብዓዊ መብትንም እናስከብራለን እያሉ ናቸው። እንግዲህ እግዚአብሔር ያሳያችሁ መቼስ መዳንኤልም እች ምድር ይቅር ካላላት መጥፊያችን ቅርብ ነው። የእውነት በጣም ነውን እያስፈራኝ ያለው በግሌ ማለት ነው። እና ሰዎች ቆም ብለው እውን አሜሪካ የክርስቲያን ሀገር ናት ወይ ብለው እንዲያስቡ ራሱ ይገደዳሉ ማለት አሁን አሜሪካ ላይ ነው። ይህም ነገር አሁን የምነግራችሁ ታሪክም የተፈጠረው ለሰይጣን ይሄ መቆም አለበት። አስርቱ ትእዛዛት እናንተ እንደምትሉት የእኛንም ህግና ስርዓት ደንባችን ልታከብሩና ኦፊሻሊ እውቅና እንፈልጋለን ምክንያቱም ቤተ እምነታችን ተቀባይነት ሊኖረው ይገባል። ካልሆነ ሌላ ነገር እንፈጥራለን እያሉ ነው እና ወደ ሃምሳ ሺ ገደማ አባላት እንዳለው የሚነገርለት ሳታኒክ ቴምፕል አማኞቹ እየዞሩ የሰው ደም እንዲለግሱ ሲያበረታቱ፣ ቤት ለሌላቸው የተለያዩ አልባሳትም፣ ሌሎችም ነገሮች የሌላቸውን የህዝብ መዝናኛ ቦታዎችን ሲያጸዱ ቤት ለሌላቸው ቤት እንዲሰጣቸው ሲሞግቱ ልብስ፣ ጫማ ሲሰበስቡ ምናምን ታይተዋል። ና እኔ እንጃ እኔ እግዚአብሔር እውነት ይቅር ካላለን እቺ ምድር በጣም ነው ያረጀችው እና ጊዜያችን የሚያበቃ ይመስለኛል። በጣም አስፈሪ ነገሮች ከፊታችን እየመጡ ነው። ሁላችንም ግን ከልባችን የምንጸልይ ከሆነ እግዚአብሔር ጸሎትን ሰሚ ነው። እንግዲህ ቀጣይ ህይወት እንዲኖረን ከተፈለገ ወደ እግዚአብሔር መጣበቅ ነው የሚኖርብን ብዬ ነው እኔ በግሌ የማስበው። እናንተ በዚህ መረጃ ላይ ምን ተሰማችሁ? ድ ቤተሰቦቻችን ሀሎዊን የሚባል ደግሞ አንድ ትልቅ የሆነ ዘግናኝ የሆነ ነገር የሚደረግበት በትክክል ሰይጣን የሚመለክበት ዝግጅት አላቸው። ሀሎዊን ታውቃላችሁ። እና በኢትዮጵያም አንድ ቦታ ላይ መረጃ ደርሶኛል እንቅስቃሴ እንዳለና በሰፊ ሊከበር እንደሆነ እሱንም መረጃ አጣርተን ወደ እናንተ እናደርሳለን ማለት ነው። ሁላችንም ግን ባለንበት በጾም መዋጋት መዋጋትን ያለብን ይሄ በጾም በጸሎት በንስሐ ካልሆነ በስተቀር መዋጋት አንችልም። የእያንዳንዳችንን በር ሊያንኳኳ ከበራችን የቆመው ልዩ ጠናፉን የከፈተውን ዘንዶ በጾም በጸሎት በንስሐ ልንዋጋው ይገባል። ድ ቤተሰቦቻችን አብራችሁን ስለነበራችሁ እጅጋርገ እናመሰግናለን። እናንተን ሀሳብ አስተያየት ብሰጡን ደስ ይለናል። ሰናይ ቆይታ ያመላችሁ